ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በእያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ርፍርፍ በሉልኝ የኔ ውዶች፣ የኔ ምርጣ ምርጦች፣ የኔ የመዳም ቅመሞች፣ የኔ ቆንጆዎች፣ የኔ ማሮች። እሺ ዛሬ እንግዲህ በአዲስ ቪዲዮ መጥተዋል፣ በብሩኬ ቤት ተከስተዋል። በነገራችን ላይ አንድ ነገር ልንገራችሁ ብዬ ነው። የብሩኬ ሀይሚ ቦርሳ ያለቻት ወይም ደግሞ ኤልዳና የምትባለው የአዲሷ የብሩኬ ጓደኛ ዛሬ ዳጊ ቤት ሄዳ ቡርካ እየጠጣች ነበረ። ከዳጊ ጋር እየጨፈረች ነበረ። ከዳጊ ጋር አዲስ ህይወት ምናም ብለው ፏ እያለች ነበረ። ልጅቷ ማለት ነው እየተከፈላት እየዞረች፣ ድራማ እንደምትሰራ በደንብ ነው የተረዳሁባት የተረዳዋትና እንግዲህ ዛሬ በብሩኬ ቤት ተከስተዋል። ሚፍታ ወንድም ያለ አራቱንም ነበር የጠራቸው እና እሷ ደግሞ የለችም። ኤልዳ ተብዬዋ ማለት ነው። ኤልዳ ያው ታዛዥ ናት። ብሩኬ እንዳላት ነው የምትሆነው። ቅዱሴም እንደዛው ብሩኬ ሀይሚ እንዳዘዘችው ነው የሚሆነው። በቃ ካለችው ይበቃል። ኤልዳም ደግሞ በቃ ምክንያቱም እነሱ ስራ ነው ብርና ያመጣቸው። ምንም ማድረግ አይችሉም። ምንም ምንም እኛ ራሱ ያው እነሱን በነገራችን ላይ እኔ እነሱን መናገር ተገቢ ነው ብዬ አላስበም። አሁን ላይ ማለት ነው። ኤልዳና በጣም የተናገርኳት እንዴት መሰላችሁ? አሁን ጭራሽ ከፈጣሪ ስራ ጋር ያገናኙችሁት አላችሁ። ሰው ሁሉ አንድ ነው ተፈጥሮ። ስለዚህ ለምንድን ነው አንዱን ዝቅ አረገሽ አንዱን ከፍ የምታረጊው ላላችሁኝ፣ እኔ አይቼ ነው። ገባችሁ? ምንም ያክል እንኳን ድራማ ቢሆን ኤልዳና ብሩኬ ላይ መለጠፍ የለባትም። ምክንያቱም እንደ ውዶቼ በተለይ ሴት የሆናችሁ እህቶቼ ማለት ነው፣ ተው ግን ቆም ብሏችኋ። ሰው እንዴት መሰላችሁ እኔ በእርግጥ የየራሳችን አመለካከት ይለያያል፣ ግን የብዙዎቻችን የብዙዎቻችን አመለካከት ስጋ ዝምድና የሌላት ወንድ ላይ ለምሳሌ ባልሽ ላይ ሉን ወይም ፍቅረኛሽ ላይ ብሩኬን ሀይሚ ፍቅረኛ ሞች ናቸው አይደሉም እሱ ሌላ ጉዳይ ነው ባልሽ ላይ ወይም ደግሞ ፍቅረኛሽ ላይ በጣም ምትወጁ ምታፈቅ ሳሉት በቃ በጣም የምትወዱት የምታፈቅሩት ፍቅረኛችሁ ላይ የሆነ ሴት መታ ስትለጠፍ ስትሳሳም የሆነ በቃ ግልጥልጥ ያለ ልብስ ለብሳ ጭኗን ስትነካ እንዲሁም ደግሞ ስትጠቃቀፍ እጅና እጅና እጃቸውን አጣምረው ልክ እንደ ፍቅረኛ ሞች ወይም ደግሞ እንደ ባልና ሚስቶች ተያይዛ ልጥፍጥፍ ስትል ስታዩ አትናደዱም? አትናደዱም? እስኪ እንደው ሁላችንም እራሳችን እዛ ቦታ ላይ አድርገን እንየው። ሀይሜ ይሄ ያናደዳታል። ተው ሀይሜን አይታችኋት ከሆነ አልተለጠፈችም። ቅዱስ ላይ ተለጥፋ አይታችኋታል? አላያችኋትም። ልጥፍጥፍ አላለችም። ይህን ፎቶ ደግሞ ብዙን ጊዜ በዚህ በቀሚስ በፎቶ በጣም ብዙ ሰው እየተጫት ነበረ። እሱ ደግሞ ለልደቷ ፎቶ ላይ ብቻ ነው እንጂ ለብሰው አልመጣችም። ለብሰው ቪዲዮ ስሰራ አላየሁም። እኔ ቪዲዮ ልደቱ ፕሮግራሙ ላይ ራሱ ሌላ ቀሚስ፣ ረጅም ቀሚስ ለብሳ ነው ያየኋት እንጂ ይሄን ለብሳ አላየኋትም። ሰው እች ልጅ ለፎቶ ብቻ ነው ይህን ልብስ የተጠቀመችው፣ ሌላ አይደለም። በእርግጥ ይህን እኔም አልደገፍኩም፣ ግን ደግሞ ከዛችኛ ጋር አይገናኝም ሲጀመርም ማለት ነው። እና ኤልዳን የተናገርኩበት ምክንያት ድራማ ነው የመጣችው፣ ብሩኬ ላይ መለጠፍ ለምን አስፈለገ ነው የተናገርኩበት ምክንያት። ቅዱስን ስናገር ሰምታችሁኛ? አልተናገርኩም፣ ምክንያቱም በጣም ፈርቷታል እሱ። ማለት ለምን ከብሩኬ ጋር ያላትን ግንኙነት ስለሚያቅ እርቀቱን ጠብቀው ነው ያለው። አልተደፈራትም። ሀይሚ በምትሰጠው በአይን ትእዛዝ ነው እየተንቀሳቀሰ ያለው። የአብርሃም በግም ያልኩት ለዛ ነው። ሰው እንዳለው እሷ በቃ የሆነ እሷ ናት እንትን የምትለው ማለት ነው። እውቀቱን በደንብ የለውም እና ዝም ነው እንትን አይልም። እና ሰውን ዝቅ የማድረግ ከፍ የማድረግ ጉዳይ እኔ አንትን አላልኩም። ግን ደግሞ ሁለቱ እንዲታረቁልኝ ስለምፈልግ ከሁለቱ ህይወት መሀል መውጣት ያለባቸው እነዚህ ሁለት ልጆች። ሚፍታህም እንግዲህ ዛሬ አራቱንም የጠራቸው እርግጠኛ ነኝ ያው በዚህ ጉዳይ ሊያመካክራቸው ነበረ። ነገር ግን አይ ሚፍታህ ወንድሜ፣ ግን ማለት ነው እውነተኛ ጓደኛ ነህ፣ እውነተኛ ወንድም ነህ። ሚፍታህ ለምን በተደጋጋሚ ተስፋ ሳትቆርጥ በቃ ሀይሚና ብሩኬ ለማስታረቅ የምታደርገው ጥረት እጅግ በጣም የሚደነቅና እጅግ በጣም የሚመሰገን ነው። ምክንያቱም በጣም እየጣረ ነው ያለው። እስካሁን ድረስ ተስፋ ኦልሞስት ከአራት ጊዜ በላይ ሆነው አደለ ለማስታረቅ ሲሞክር እና ሁለቱንም በአንድ አይን ነው የሚያያቸው። ያልኩበት እምልበት በቂ ምክንያት ይሄ ነው የሚፍታህን አሉ አንዳንድ አስመሳዮች እንጂ እና ሚፍታህ የእውነት እጅግ በጣም ነው እናመሰግንህ። አሁንም ተስፋ አትቁረጥ። ብሩኬ ኦልሙስ ተመልሷል አሁን ላይ ኦልሞስት የሆነ የመታረቅ ፍላጎት ነው እያየሁበት ያለሁት። ሀይሚ ግን እለኋን እዴቷ አለቀቀትም ና አሁንም ቢሆን ብሩኬን በማብሸቅ ላይ ነው ያለችው። ምክንያቱም ዛሬ ቦርሳ ሄታለች ችብስቲኩን አላቀቅከው ወይ ማለት ያው ሌላ ሌላ ወሬ እያወሯት እያለች ነገር ግን እሷ ትኩረቷ ብሩኬን የማናደድ ሁኔታ ላይ ነበረ። ይሄ ደግሞ ለምንድን ነው አልወጣላትም? ከውስጧ በቃ ንዴቱ እልሁ አልወጣላትም። ገባችሁ? ያየችው ነገር ፊቷ እየተሳመችው ሴት ምንም ቢሆን እንኳን ምንም የእህትነትም አሳሳም ቢሆንም ግንባሯንም ሆነ ጉንጯን ዞሮ ዞሮ ፊቷ ስሟታል። ስለዚህ ይሄ ደግሞ አናዷታል፣ ልውስ ከቷታል። ልኋ አልወጣላትም ሀይሚና፣ ያው ነገ ተነገ ወዲያ ከዛ ወዲያ ደግሞ እርግጠኛ ነኝ ሰላም ይወርዳል ብዬ ብሩኬ ግን አሁን የሃይሚ ፍላጎት እኔ እንደተረዳዋት የሃይሚ ፍላጎት ማለት ነው ሽማግሌ ወይም ደግሞ ሰው የሆነ ትልቅ ሰው ሊያስታርቃት ወይም ምናምን ሳይሆን፣ ሆን የእሷ ፍላጎት በቃ ብሩኬ ላጠፋው ጥፋት በሙሉ በስነ ስርዓት ይቅርታ ጠይቋል ምናምን ብላችኋል። አዎ ጠይቋል፣ ግን ደግሞ እሷ ለየት ባለ መልኩ ነው የፈለገችው። በቃ ብሩኬ ለሃይሚ ዝቅ ብሎላት ይቅርታ እንዲጠይቃ ትፈልጋለች ያ ከስሩ ከመሰረቱ ከሶሲ ጋር ጀምሮ ያለውን ነገር ከሴቶች ራቅልኝ ስትለው ይቅርታ ጠይቋል ምናምን ብላ ላላችሁት አዎ ይቅርታ ጠይቋል ግን ደግሞ እሷ ከፈለገችው ነገር ሊርቅላት አልቻለም ነበረ ገባችሁ ከማን ከሶሲ ሀይሚ ደግሞ ከሶሲ ጋር እንዲቀጥል አትፈልግም በቃ ትልቅ ቁስል ትልቅ መርዝ ሆዷ ውስጥ የተከለባት የሶሲና የብሩኬ ጓደኝነት ነው ሀይም የምትፈልገው ከሶሲ እርቆ ፍላጎቷን አሟልቶ ይቅርታ ጠይቋት፣ በብሩኬ እንድትተማመን ፍቅረኛ ነው ብላ ሙሉ ለሙሉ ደረቷን እንድትነፋበት፣ በብሩኬ ኮንፊደንስ እንዲኖራት ነው የፈለገችው። ብሩኬ ደግሞ እንዲህ አይነት ነገር ሰው ያልተረዳው ነገር ምንድን ነው? ብሩኬ እንደዚህ አይነት ነገር ደግሞ አይሳካለትም። ላይ ላይውን ነው እንደው ላይ ላይውን ነው እንጂ ማለት እንደዚህ የሆነ ለምሳሌ እንደው ቢያንስ እንደው የሆነ በቃ ደስ የሚል ቦታ ምናም ለየት ያለ ቦታ ውስጥ እንደው ይቅርታ ብጠይቃትና ፍቅራችሁን ብቀጥሉ አብራችሁ እና ብሩኬ ላይ ደግሞ በጣም ጫና የምናደርገው እኛ ደም መሰላችሁ። ቢያንስ እሱ ወንድ ነው። ይቅርታም ለመጠየቅ ሴት ልጅ ለመለማመጥ፣ ምንም ለማለት በወንድ ልጅ ነው የሚያምረው አይደል? ውዶቼ እስኪ እውነቱን እንነጋገር። በወንድ ልጅ አያምርም? ሴት ልጅ ዝቅ ብላ ይቅርታ ከመጠየቅ ይልቅ ወንድ ልጅ ለሴት ልጅ በርከክስ ነው ደስ የሚለው ማሮቼ። ይሄ ሁላችንም ሴቶች ፍላጎት ነው። ስለዚህ እነዚህን ልጆች አሁንም ቢሆን ሚፍታህ ወደ ኋላ እንዳትል በተቻለክ መጠን እንደው ብሩኬን መከረው። ይሄ የሃይሚ የቅዱሴ ቅዱሴ የምትሉ ልጆች ቅዱስ ጊዜያዊ ነው። ቅዱስ ከሃይሚ ጋር የሚቀጥል አይደለም። እሺ ውዶቼ እነሱ ይታረቃሉ። ቅዱስ ቅዱስ አትበሉ እና እሱንም ደግሞ የቅዱሱንም ደግሞ አትስደጉት። ታዘቅዘቁ ታዘቅዘቁ በጣም ብዙ ጊዜ አይቻል ሆነ አዘቅዘቁ። ምንም የሚያረቀው ነገር የለም። ምንም ማድረግ አይችልም እ የታዘዘውን ነው የሚሰራው። ና እባካችሁ ሀይሚ፣ ብሩኬ እባካችሁ፣ እባካችሁ ታረቁ። ሌላ ደግሞ ሚፍታህ ከቻልክ፣ ብሩኬ መከረው ባክህ፣ ቢያንስ እንደው ለየ ብቻ ከካሜራ ጀርባ አድርገህ ባካህ፣ ብስላቸው፣ እባክህ። በጣም መብሰል ይቀራቸዋል። ና ባካህ፣ ብስላቸው፣ እባክህ። እንደዚህ እንደዚህ አይደል? ቢያንስ አንተ ያው ብዙ ነገር ታውቃለህ ከካሜራ ጀርባ እንትን ብለህ ሁለቱንም በቃ ትክክል እየሰሩ እንዳልሆነ ንገራቸው። በካሜራ ፍለፊት ብቻ ሳይሆን ከካሜራ ጀርባ አብስለ አምጣቸው በቃ።